ጤና ይስጥልን። ስለ እኔ ለማታውቁ ሀዱሽ ገብረ እግዚአብሔር እባላለሁ። ባለፈው ትምህርታችን ስለ ግእዝ ፊደል ተማምረን ነበረ። ዛሬ ደግሞ የግእዝ ንባብ ደረጃዎች ምን እንደሆኑ ቶ አንድ ተማሪ የግእዝ ተማሪ ከሆነ ፊደሎችን ካወቀ በኋላ ከዛላ ደረጃዎች የንባብ ደረጃዎች አሉ በግእዝ ትምህርት። ስለዚህ ስለ ግእዝ ደረጃዎችን እናያለን በዛሬ ቀን ከመጀመሪያ እስከ መጨረሻ ከኔ ጋር ትሆኑ ዘንድ ከልብ ጋብዣችኋለሁ። ስለዚህ ወደ ትምህርት ማራቸዋለሁ። የግእዝ ደረጃ የንባብ ደረጃዎች ስንት ናቸው? ሁላችንን እንድናውቅ የሚገባን በግእዝ አራት ደረጃዎች አለን። አራት አይነት ደረጃዎች አለን። እነሱ ደግሞ ማን እንደማን ማንና ማን እንደሆኑ አብረን እናያለን። የመጀመሪያ ቁጥር ነው። ቁጥር ማለት ምን ማለት ነው? እሺ ከንባቡንም እናቆማለን። ስለዚህ በቁጥር ቁጥር የሚማር ሰው እንዴት እንደሚያነበው አብረን እናያለን። በስመ አብ ወ ወ ል ድ ወ መ ን ፈ ስ ቅ ዱ ስ አ ሀ ዱ አ ም ላ ክ አ ሚየ ን ብሎ ያነበዋል። ይሄ ቁጥር ነው። በዚህ መጀመሪያ ፊደሎችን ንጥር አድርጎ በቃላት ውስጥ ያለውን ይማራል አንድ ሰው ማለት ይህም ከዘለቀ በኋላ ከዛ ቀጥሎ ደግሞ ያለውን ደረጃ ወደዛ ያሳልፉታል መምህራችን ማለት ነው። ሁለተኛ ግዕዝ ትምህርት ነው። ግዕዝ ንባብ አይነት ነው። ይሄ ደግሞ እንዴት እንደሚነባ አብረን እናያለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን ብሎ ያነቧል መጀመሪያ በስመ አብ እየቆጠረ ነበር በቁጥር አሁን ደግሞ እየጠቀለለ መጠቅለልን አይነት ይማራል ማለት ነው እዚህ ላይ ሦስተኛ ደግሞ እንሂድ ሶስተኛ ነው። ወርድ ንባብ ይባላል። ወርድ ነው እንዴ እንደሚነበው እናያለን ማለት ነው። በስመ አብ ወወድ ወመንፈስ ቅዱስ አሃዱ አምላክ አሚን እያለ ያነበዋል። እንዴ እንደሚያነበው በስመ አብ ወወድ ወመንፈስ ቅዱስ አሃዱ አምላክ አሚን ብሎ ይማራል ማለት ነው። ይሄ ወርድ ንባብ ይባላል። ይሄ በአርብ ስቅለት ያነ የሚነበበው መጽሐፍ ሲነበበው በዚህ መልኩ ይነበባል ማለት ነው። ዲያቆና ንስ ሲባል አርብ ስቅለት ማለት ነው። አራተኛ የመጨረሻው ደግሞ ቁም ንባብ፣ ደግሞ ንባብ ተብሎ የሚጠራውን እናየዋለን ማለት ነው። ይሄ ደግሞ እንዲህ ነው የሚያነበው ንባብ ቁም ንባብ አነበበ። ይሄን ቦታ የደረሰ ተማሪ ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን ብሎ ያነበዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን ብሎ ያነበዋል። ስለዚህ ይህን ደረሰማ ነው። ግን ድሞ አሁን ንባብ ላይ ከደረሰ ደግሞ የተለያዩ ድምፅ ይኖራሉ። ስለምስላ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን አሃዱ ምትል ሳ ካየናት የተለየ ድምጽ አላት። ሌሎቹ አንድ አይነት ድምጽ አንቢቢ አሃድ የምትል ግን የተለየ ድምጽ በተለየ የድምጽ ከፍታ ወይ ደግሞ ዝቅታን ያነበኳት። ስለዚህ እነዚህ ለምን ከፋለች? ለምን ዝቅ አለ? ለምን ሌሎቹም አንድ አይነት ድምጽ ሳነባቸው፣ ያ ደግሞ የሷ ግን ዝቅ ብዬ ያነበብኳት ለምን እንደሆነ አብረና ያለን ስለዚህ የተለያዩ ንባብ አሉን ማለት ቆምናው ሆኖ ግን የተለያዩ ንባቦች አሉን ማለት ነው። ስለዚህ ወደዛ ይማራቸዋል። ስለዚህ የግዕዝ የቁም ንባቦች ንባብ አይነቶች አሉን ማለት ነው። እነሱ ስንት ናቸው? እነማን ናቸው? ደግሞ አብረን እንቀጥል። በግዕዝ አራት የንባብ አይነቶች አሉን። እነሱም አንዱ ወዳቂ ነው፣ ሁለተኛ ተነሽ ነው፣ ሶስተኛ ተጣይ፣ አራተኛ ደግሞ ሰያፍ ናቸው። በዚህ ክፍለ ትምህርታችን የምንማረው ወዳቂ የመጀመሪያው ክፋል እናያለን። እሱም በግዕዝ የሚጀምሩ መጨረሻቸው በግዕዝ የሚጨርሱ ቃላት ግን ወዳቂ ንባብ ያላቸውን አብረን እናያለን። ወደ እዛቸው አብረን እስከ መጨረሻው ከእኔ ጋር አሁንም ጋብዛቸዋለሁ፣ ግብዣዬ ነው። አሁን ወዳቂ የንባብ አይነት የመጨረሻ ፊደል በቀነሰ ድምፅ ያዝ ተደርጎ የሚነበብ ነው። የሚነበብ ናብ ነው። ይህ ንባብ ከግዕዝ ከስካብዕ ይሄዳል ማለት ነው። ማለት ምን ማለት ነው? በግዕዝ የሚጨርሱ ወዳቂ ፊደሎች አሉን። በካኢብ የሚጨርሱ ካኢብ ፊደል ወዳቂ ፊደሎች አሉን በቃላት አሉን። በሳልስ የሚጨርሱ ወዳቂ ቃላት አሉን። በራብ የሚጨርሱ ወዳቂ ቃላት አሉን። በሃምስ የሚጨርሱ ወዳቂ ቃላት አሉን። በሳልስ የሚጨርሱ ወዳቂ ቃላት አሉን። በሳብ የሚጨርሱ ወዳቂ ቃላት አሉን። ስለዚህ የመጀመሪያው አሁን በግዕዝ የሚጨርሱ እነማን እንደሆኑ አብረን እንይ። የመጀመሪያቸው እና በግእዝ የሚጨርሱ ወዳቂ የሆኑ ቃላት የመጀመሪያ ቁጥሮች ናቸው። ቁጥሮች። ስለዚህ ለምሳሌ አሃደ አንድ አንድን። ለምሳሌ አብርሃም፣ አብርሃም ተሳየጠ አሃደ በጋ፣ አብርሃም አንድ በግን ገዛ። ለምሳሌ አንድ በግን ገዛ ብለን ለመናገር፣ አንድ በግን አንድ በግን ስለዚህ ምንድነው ተሳቢ ነው። የተሳቢ ቁጥር ነው የሚያሳየን ማለት ነው። አሐደ በግዐ፣ ለምሳሌ አንድ በግን እንደማለት። ክልኤተ ክልኤተ አባግዐ ሁለት በጎችን፣ ሰለስተ አልህምተ ካለን ሦስት ላሞች እያልን እንሄዳለን ማለት ነው። አርባዕተ፣ ሀምስተ፣ ስድስተ፣ ሰብዐተ፣ ሰመንተ እያልን የሥራ ሰላሳ አርባ እያን እንሄድበታለን አሁን ግን በግእዝ ስለሆነ እንደዚህ ነው እናንበዋለን ማለት እሺ ቀጥሎ ደግሞ በግእዝ ጥያቄ ለመጠየቂያ የምንጠቀማቸው ተቀማችሁ ቃላት አሉ ግን ደግሞ ወዳቂ የሆኑ ጥያቄ ለመጠየቂያ በግእዝ ለጥያቄ ለመጠየቂያ የምንጠቀማቸው ለምሳሌ ምን ምን ምንተ ምንን ምንተ ተሐስስ ለምሳሌ ምንን ትፈልጋለህ ለምሳሌ ምንተ ተሐስስ ምንን ትፈልጋለህ እስፍንተ ስንትን ስንት ብቻ አይደለም፣ ስንትን ለምሳሌ እስፍንተ አባገአ ትትሳየጥ ለምሳሌ ስንት በጎችን ትገዛለህ? ለማለት ከፈለግን እስፍንተ አባጋ ትትሳየጥ፣ ስንት በጎችን ትገዛለህ ለማለት እንጥቅምበታለን። ለዛሬ ይህን ይመስላል። ምክንያቱ ቀስ በቀስ እንድናደግ ስለሚፈለግ ይህን ትምህርታችንን በዚህ መልኩ እንቋጨዋለን። ግን ለማዘካከሪያ የሚሆን? እስኪ በትክክለኛ ከገባችሁ የሚቀጥሉ ጥያቄዎችን ትመልሳላችሁ። የመጀመሪያ ወደ ጥያቄ መራችኋለሁ። የመጀመሪያ የግእዝ የንባብ ደረጃዎች ስንት ናቸው? ሀሌተውሃ ውሃ ሶስት ለአምስት፣ አምስት ሀመርሃ ስድስት መአራት አራት። ሁለተኛ ጥያቄ ከሚከተል ቃል አንዱ የንባብ ደረጃ አይደለም። ሀሌተውሃ ግእዝ ለካዕብ ሀመርሃ ቁጥር መ ወርድ ንባብ እሺ፣ ሶስተኛ ደግሞ እኒ ከሚከተልሉት ቃል አንዱ የንባብ አይነት ነው። ሀሌታ ወርድ ንባብ ለሰያፍ ሐመራሃ ተነሽ መ ለና ሐመራሃ እነዚህ ጥያቄዎች መልሷቸው። ገጽ ካልሆኑ ደግሞ መልሳችሁ ቪዲዮን እዩት። ከመጀመሪያ እስከ መጨረሻ ከኔ ጋር ስንነበራችሁ ከልብ አመሰግናለሁ። በሚቀጥለው ስንገናኝ ደግሞ ሌሎች ቪዲዮችን አዘጋጅ እመጣለሁ። እስከምንገናኝ ድረስ ግን ሰላም፣ ደስታ፣ ፍቅር ለእናንተ እመኛለሁ። ይህን ቪዲዮን ወይ ደሞ ቻነሌን እንዲህ ከፍ እንዲል ይህ ደግሞ በሳምንት በሳምንት እንዳዘጋጅላችሁ ለወንድማችሁን ሼር በማድረግ ቻነሉን ሳብስክራይብ ያደረጋችሁ ደግሞ ሳብስክራይብ በማድረግ ኮመንት በመስጠት እና ላይክ በማድረግ እንድተባበሩኝ ማጸናቸዋለሁ። ማለት አመሰግናለሁ።